ክብሮታይ፣ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦችን በቅድሚያም የፋኖ ኃይሎች በኃይል እንደማይገለብጡን አረጋግጠናል ሲሉ ርዕሰ መስተዳድሩ ተናገሩ። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚደርሱ ጥቃቶች እንደቀጠሉ ናቸው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በትጥቅና በፕሮፓጋንዳ የተቀናጀ ጥቃት ነው የተከፈተብን ሲሉ ይገልጻሉ። በዝርዝር እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ፈርሜ ነው የምተኩሰው የሚሉትን ድሮን አጠቃቀሙን አናውቀውም ነበር ሲሉ ተናግሯል። ከተፈናቃይ እስከ ለቅዳሴ የተሰባሰቡ ሰዎች ድረስ በሕፃናትና እናቶችም ላይ የተኮሱትን ድሮን እንዳንገዛም ጫና ሲደረግብን ነበር የሚለውንም አምኗል። ከዚህ ጋር የተያዘ ጥንቅርም ይዘናል። የኢትዮጵያ ወታደሮች ወደ ድንበር እንዲጠጉ መደረጋቸው ሰማም። ይህ ትዕዛዝ የተሰጠው አየር ኃይል ድብደባ በፈፀመ ተመሳሳይ ወቅት ነው። ፕሬዚደንቱ ደግሞ አሜሪካን ወንጅሏል። ትሳሙታላችሁ የትግራይ ሰራዊት አዛዦች ሊቆም ይገባል ያሉትን ነገር የፌደራል መንግስት ተግባራዊ ላደርግ ነው አለ። የቲዲኤፍ አባላትም ትጥቅ አስፈታለሁ ሲል የብልጽግናው መንግስት አሳውቋል። በሌላ በኩል ሰኝ ነጋሳ በመባል የሚታወቁት የቀድሞ የኦሮሞ ነጻነት ሰራዊት አመራር አባል የብልጽግና ሹመኛ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ተዘግቧል። እነዚህን መረጃዎችንም እንመለከታለን። ፕሬዚደንት ኢሳያስ አፈወርቄ ልዩ መልእክት ላኩ። መልእክቱ ወደ አረብ ሀገር የተላከ ነው። እንዴት? ዝርዝሩ ተዘጋጅቷል። ከስድስት ወራት በፊት በነዋሪዎች የኤሌክትሪክ ክፍያ ዋጋ ላይ ከ400 ፐርሰንት በላይ ጭማሪ እንደሚያደርግ የገለጸው የብልጽግናው አገዛዝ በመጪው ሚያዝያም ሌላ ጭማሪ ሊያደርግ መሆኑ ታወቅም። የጦር መሳሪያን ለመታጠቅና ቤተመንግስቱን ለማነጽ የሚያስችለውን ገንዘብ ከነ አይኤምኤፍ የተቀበለው ብልጽግና አሁንም የነዋሪዎችን ሕይወት የሚያከብድበትን ሌላ ጭማሪ ይዞ ቀርቧልም ተብሏል። ተጨማሪ ይዘናል። የዲሞክራቲክ ኮንጎ መንግስት ሊገለብጡት የተነሱበትን ታጣቂዎችን ለመደምሰስ አሜሪካ የምትደግፈው ከሆነ የማዕድን ስጦታ ሊያቀርብ ስለመሆኑ ገለጸም። የአማጽያኑን ሶስት መሪዎችን ለጠቆመኝ አምስት ሚሊዮን ዶላር እሰጣለሁም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በኃይል እንደማይገለብጡን አረጋግጠናል ሲሉ ርዕሰ መስተዳድሩ ተናገሩም። በአማራ ክልል በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚደርሱ ጥቃቶች እንደቀጠሉ ናቸው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በትጥቅና በፕሮፓጋንዳ የተቀናጀ ጥቃት ነው የተከፈተብን ሲሉ ይገልጻሉ። በክልሉ በአስር በመቶ ብቻ ቅም በስድስት እዝም የሚደረገው ጦርነት የተለያየ የማስፈጸሚያ ጊዜ እየተቆረጠለት ከመቀጠል ውጭም እስካሁን እልባት የተገኘለት አልሆንም። ሰላማዊ ዜጎች በየዕለቱ እንደ ዘበት ህይወታቸውን የሚያጡበት አገዛዙም ግድያውን ሊያስቀጥል ትጥቁን እያሳየ የሚዘትበት ሁኔታ ነው ያለው። ፊልድ ማርሻል ብርሃኑ ጁላም እነማን የሚለውን አይግለጹም እንጅ ትናንት ያደረጉት ንግግር በትጥቅም በፕሮፓጋንዳም ከውስጥም ከውጭም የተቀናጀ ጥቃት ተከፈተብን ያሉበት ነው። የውጭ ጠላቶች የውስጥ ባንዳዎችን ቀጥረው አሰማርተው የሀገራችንን ስኬት ለማደናቀፍ እየሰሩ ያሉበት ጊዜ ነው። የውጭና የውስጥ ጠላቶች በቅንጅት ሀገራችን ላይ እየሰሩ ያሉትን በትጥቅና በፕሮፓጋንዳ የተቀናጀ ጥቃትን በመመከት እንዲህ ያለው ንግግር ኢታማጆር ሹሙን ጨምሮ ተደጋግሞ ሲነገር የሚሰማ ጉዳይ ቢሆንም መሬት ላይ ያለው ሁነት ደግሞ የሀገሪቱ አርሶ አደር መንግስቴ ነው በሚለው በራሱ ሀገር ኃይል ጥቃት የተከፈተበት ሁነት ነው። አማራ ክልል ደግሞ በአሁኑ ወቅት በግንባር ቀደምትነት የሚጠቀስ ይሆናል። የፋኖ ኃይሎች ጠንካራ ይዞታዎች ናቸው በሚል በተለያዩ አካባቢዎች የሚደረገው ዘመቻ ቀጥሎም በጎጃም ቋሪት፣ ገነት አቦና ብር አዳማ በተባሉ ስፍራዎች ላይ የሰዎችን ህይወት የነጠቁ ጥቃቶች ደርሷል። አንደኛው ጥቃት የመንግስት የጸጥታ ኃይሎች ስብሰባ ለማካሄድ በሚያቀኑበት ወቅት የደረሰ ድንገተኛ ጥቃት ነው። በዚሁ በጎጃም ቀጠና ፋገታ ለኮማ፣ ወንበር፣ ማሽንዲ አንዳንድ ቦታዎች ላይም ተመሳሳይ ጥቃቶች መድረሳቸው ታውቋል። ከሰሞኑ በሰሜን ሸዋ ዞን ኤፍራታና ግድም የተለያዩ ቦታዎች፣ በምዕራብ ጎንደር ቋራም፣ በደቡብ ጎንደር ጋይንት፣ በለሳ ወዘተ የነበሩ ውጊያዎችም የሚጠቀሱ ናቸው። አስከሬን ሲቆጥሩ የሚውሉ ርዕሰ መስተዳድር በመሆናቸው እንደሚያዝኑ ሲናገሩ እንደ ዘመነ መሳፍንትም መሆን የተሳኑ ክልልን ያገለግሉ ዘንድ ከአራት ኪሎ እንደተወከሉ ሲገልጹ የሚታወቁት አቶ አረጋ ከበደም አሁን ደግሞ ህገ መንግስቱን ጥሰው ከስልጣን እንደማይገለብጡን አረጋግጠናል ሲሉ ነው የተደመጡት። በህዝብ የተመረጠው መንግስት በህገ መንግስታችን ከተቀመጠው አሰራር ውጭ በሀይል ህገ መንግስታዊ ለመናድ እንደማይቻል አረጋግጠናል። አቶ ተመስገን ጥሩነህን ከሰሞኑ ባህር ዳር ላይ ተቀብለው ከተማዋን ሰላም ብቻ ሳይሆን ፍጹም ሰላም አደረግናት እንዲሉ ማድረጋቸው የሚታወስ ነው። እርሳቸው ደግሞ ከቢሯቸው አቅራቢያ ዶክተሮች እየተገደሉም፣ በየዕለቱ እገታዎችን በከተማ ሳይቀር እየተፈጸሙም፣ ትንሽ ከከተማ ራቅ ብሎ ደግሞ የከባድ መሳሪያ እየተተኮሰ ስልጣናቸውን ማስነጠቅ ስለመቻልና አለመቻል ነው ማብራሪያ እያቀረቡ የቀጠሉት። ጠቅላይ ሚኒስትር አብይ አህመድ ፈርሜ ነው የምተኩሰው የሚሉትን ድሮን አጠቃቅሙን አናውቅበትም ነበር አሉ። ከተፈናቃይ እስከ ለቅዳሴ የተሰበሰቡ ሰዎች ድረስ በእናቶችና ሕጻናት ላይ ሳይቀር የተተኮሰውን ድሮን እንዳንገዛ ጫና ሲደረግብን ነበር የሚለውንም አምኗል። በኢትዮጵያ ብቻ ሳይሆን ከሳራ በታች ባሉ ሀገራት ለመጀመሪያ ጊዜ በርስ በርስ ጦርነት ላይ ድሮንን በመጠቀም ቀዳሚ መሪ የሆኑት ጠቅላይ ሚኒስትር አብይ በዚህ መሳሪያ ምክንያት በሺ የሚቆጠሩ ሰዎችን በዘፈቀደ እየገደሉ መሆኑን ዓለም አቀፋዊ የሰብአዊ መብት ተቋማትና የተባበሩት መንግስታት ድርጅት ሲገልጹ እንደነበር ይታወቃል። ጠቅላይ ሚኒስትር አብይ ፈርሜ ነው የምተኩሰው በተኮስ ነው ድሮን ልክም ተጠያቂነት አለ ሲሉ የነበረበትን ያንን የዘፈቀደ ግድያቸውን ህጻናትን፣ ነፍሰ ጡሮችን፣ ተማሪዎችን፣ የሃይማኖት ምእመናንን፣ ገበያተኞችን፣ አርሶ አደሮችንና በቡድን በተናጥልም የተገኘ ኢትዮጵያውያን እንዲገደሉ እንዲገሉ ሲያደርጉ አለም ሲያወግዛቸው፣ እርሳቸው ግን አንድም ቀን ሲቪሊያንን መግደላቸውን አምነው አያውቁም። ይሁን እንጂ ይህንን የመግደያ መሳሪያ ከውጭ ሀገር ገዝተው ከታጠቁ በኋላ አጠቃቀሙ ፈተና ነበር ይላሉ። ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር። የማያውቁትን መሳሪያ ገዝተው በማስገባት በኢትዮጵያን ገላና መሰረተ ልማት ላይ ያፈነዱት ጠቅላይ ሚኒስትር አብይ በውጭ ምንዛሬ የሚከፈላቸው የውጭ ሀገር የድሮን ተኳሾችን ቀጥረው እንደነበር ሲነገር እንደነበር አይዘነጋም። እነዚህ የውጭ ሀገር ተቀጣሪዎችም ቱርካውያንና ፈረንሳውያን እንደዚሁም የዊንግሎንግ ድሮኖችን የሸጠችው የቻይና ዜጎች መሆናቸው መገለጹም እንደዚሁ። ተለማማጅ ኢትዮጵያውያን ግን ዋናውን ሚና ተወጥተው እንደቆዩ በወቅቱ ሲዘገብም ነበር። በርካታ ድሮኖችን ማዕቀብ ከተጣለባት ኢራን ሳይ ሳይነገር የገዛው የብልጽግናው መንግስት እስከዚህ ቀን ድረስ አንድም ቦምብ የኢትዮጵያ ግዛትን በወረሩ የውጭ ኃይሎች ላይ ተኩሶም አያውቅም። ይሁን እንጂ በትግራይ በአማራና ኦሮሚያ ክልሎች በሚገኙ ዜጎች ላይ በቀንም በሌሊትም የሚላኩ ድሮኖች እስካሁን በቁጥር ያልታወቁ ሲቪሊያንን ገድለዋል። ይህንን ያስተዋሉት አንዳንድ መንግስታትና ተቋማትም ለብልጽግናው መንግስት ድሮን እንዳይሰጥና እንዳይሸጥ አቅራቢዎቹን ሀገራትን እስከመጠየቅ ደርሰው ነበር። በተለይም የቀድሞው የአሜሪካ ፕሬዚደንት ልዩ መልእክተኛ የነበሩት ፌልትማን የብልጽግናው መንግስት ዋና ድሮን ሸማች የነበረችው የተባበሩት አረብ ኢሚሬቶችን አግባብተው ለጥቂት ወራት ይህ ቆመ ነበር። ይህንንም ጠቅላይ ሚኒስትሩ ባጭሩ ጫና ነበረብን በማለት አልፈውታል። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና አያሳድሩብን ነበር አጠቃቀሙን በማያውቁ አስተኳሾችና ተኳሾች ኢትዮጵያውያን በድሮን ሲገደሉ በዝምታ ማለፍን ያልፈቀደው አለም መጠነኛ ግፊት ማድረጉን ሲያወግዙ የተሰሙት ጠቅላይ ሚኒስትር አብይ ዜጎቻቸውን መግደያ መሳሪያ እንዳያገኙ መደረጋቸውን በቁጭት ያስታውሱታል። ይሁን እንጂ ጠቅላይ ሚኒስትሩ መደበኛ ግዥ ማድረግ ሲቸግራቸው ማዕቀብ ከተጣለባቸው ከነ ኢራን በኮንትሮባንድ ድሮን መግዛታቸው በወቅቱ የተገለጸ ሲሆን በተባበሩት አረብ ምሬቶች ወጪ ደግሞ የቻይና ሰው አልባ መሳሪያዎችን ሸምቷል። ለእርሳቸው ብቻ ሳይሆን ለ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 የኢትዮጵያ ወታደሮች ወደ ድንበር እንዲጠጉ መደረጋቸው ተነገረም። ይህ ትዕዛዝ የተሰጠው አየር ኃይሉ ድብደባ በፈጸመ ተመሳሳይ ሰሞን ነው። ፕሬዚደንቱ ደግሞ አሜሪካን ወንጅሏል። የሽብር ቡድኑ አልሻባብ በተለይም በማዕከላዊ ሸበሌ ቀጠና ከተሞችን ጭምር ስለመቆጣጠሩ ሲዘገብ ሰንብቷል። በብልጽግናው መንግስት ከሀገር ውስጥ ጥፋቱ ውጭ በውጭ ሀገር ተልእኮዎችን አድርጎ የማያውቀው አየር ኃይሉም በቅርቡ በሶማሊያ ጥያቄ ቀርቦለት የአየር ድብደባ መፈጸሙም ታውቋል። የአየር ኃይሉ በሶማሊያ መካከለኛ ሸበሌ ክልል በአልሻባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱንም የሶማሊያ መንግስት አረጋግጦ ነበር። ይሁን እንጂ በአልሻባብ ላይ ያደረሰው ጉዳት ካለ የተገለጸ ነገር የለም። ስለ ዘመቻው የደረሰ ጉዳትን በተመለከተ የተጠየቁት የሀገሪቱ የመከላከያ ሚኒስትርም መረጃውን ከመስጠት ተቆጥቧል። አንዳንድ የሶማሊያ የመገናኛ ብዙኃን ደግሞ በአልሻባብ ምሽጎች ላይ ያነጣጥረው የተቃጡ ጥቃቶች በአመዛኙ ኢላማቸውን አልመቱም ሲሉ ዘግበው ነበር። አሁን ደግሞ እንደ ሶማሊያ ጋርዲያን ያሉ የመገናኛ ብዙኃን የኢትዮጵያ ጦር ወደ ድንበር እየተጠጋ ነው ብለዋል። የአልሻባብ የቅርብ ጊዜ ማንሰራራትን ለመቋቋም የተቸገረች የምትመስለው ሞቃዲሾ ባቀረበችው ጥያቄ መሰረትም ከአንድ ሺህ የሚልቁ የኢትዮጵያ ወታደሮች በፈርፈር በኩል እንዲጠጉ መደረጋቸው ነው የተሰማው። ወደ ማዕከላዊ ሸበሌ ሰራዊቱን በማሰማራት ድጋፍ እንዲያደርግ መታቀዱንም ዘገባዎቹ አመልክቷል። ይህ በእንዲህ እንዳለ የሶማሊያው ፕሬዚደንት ሀሰን ሼህ መሐመድ አሜሪካን ወንጅሏል። ተገቢ ያልሆነ ማስጠንቀቂያ መሰጠቱን አንስቷል። ከቀናት በፊት በኬንያና በሶማ ላይ የሚገኙት የአሜሪካ ኤምባሲዎች ማስጠንቀቂያ ማውጣታቸው የሚታወስ ነው። በርዕሰ መዲኗ ሞቃዲሾ ቅርብ ርቀት ጭምር ውጊያዎች እየተደረጉ መሆኑና ጠቅላይ ሚኒስትር አብይ አህመድ ላይም የሞርታር ጥቃት መሰንዘሩን ተከትሎ ነበር መግለጫዎች የወጡት። እነዚህ ማስጠንቀቂያዎች አሜሪካውያን ከእንቅስቃሴ እንዲታቀቡ እንደዚሁም የሞቃዲሾ ኤርፖርትን ከመጠቀም እንዲታቀቡ የሚሉም ነበሩ። ያን ተከትሎም የቱርክ የግብጽ ና የኳታርን ጨምሮ የተለያዩ አየር መንገዶች በረራቸውን በጊዜያዊነት አቋርጠው ነበር። ይህንን ነው ፕሬዚደንት ሐሰን ሼህ ያወገዙት የተጋነነ ሪፖርት ከአሜሪካ በኩል ወጥቷል በማለት የትግራይ ሰራዊት አዛዦች ሊቆም ይገባል ያሉት ነገር የፌደራል መንግስቱ ተግባራዊ ላደርግ ነው አለ። የቲዲኤፍ አባላትንም ትጥቅ አስፈታለሁ ሲል የብልጽግናው መንግስት አሳውቋል። በሌላ በኩል ሰኝ ነጋሳ በመባል ይታወቁ የነበሩት የቀድሞ የኦሮሞ ነፃነት ሰራዊት አመራር አባል የብልጽግና ሹመኛ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ተዘግቧል። ባሳለፍነው ጥር የትግራይ የጸጥታ ኃይል አመራሮች በሚል የሚጠሩት አዛዦች በመቀለ ባደረጉት ስብሰባና ባሳለፉት አነጋጋሪ ውሳኔም የትግራይን ሰራዊት ትጥቅ ለማስፈታት የሚደረገው እንቅስቃሴ እንዲቆም ወስነናል ማለታቸው አይዘነጋም። ይሁን እንጂ ይህ ትጥቅ አስፈትቶ ወደ ማህበረሰቡ የመቀላቀል ስራ በዚህ ሳምንት መጨረሻ እንደሚጀመር የብልጽግናው መንግስት አሳውቋል። ከአንድ ወር ከ15 ቀናት በላይ በተለያዩ በቴክኒካዊ ጉዳዮች በክልሉ ባለው የፖለቲካ ሁኔታ፣ እንደዚሁም ትጥቅ የመፍታትና የመሳሪያ አያያዝ ላይ ዝርዝር ነገሮች ቀድሞ ባለመሰራታቸውም እስኪስተካከሉ ድረስ ቁሞ ነበር ያለው የብሔራዊ ታድሶ ኮሚሽን በተያዘው ሳምንት አጋማሽ ወይም መጨረሻ ግን ይህ ስራ እንደሚጀመር አረጋግጧል። በሚቀጥሉት አራት ወራት ውስጥም በትግራይ ክልል 67ሺ የቲዲኤፍ አባላት ትጥቃቸውን ፈተው ይበተናሉ ብሏል። በጉዳዩ ላይ የትግራይ ጊዜያዊ መንግስትም ሆነ ሰራዊቱ የሰጡት አስተያየት ግን የለም ይበእንዲህ እንዳለ ጃልሰኝ ነጋሳ በሚል ጫካስ የሚጠሩ የነበሩ ሰኝ ነጋሳ መልስ አብዲስ አካባቢኔ ውስጥ ትልቅ ኃላፊነት እንዲያገኙ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ታውቋል። ሰኝ ነጋሳ በርካቶች ወደ ታሰሩበት ታስሮም ወደ ተገረ ረፉበትና ወደ ተገደሉበት አዋሽ የተወሰዱት ስልጠና እንዲወስዱ መሆኑ የተሰማ ሲሆን በርካታ የታጣቂ ቡድኑ አባላት መለስተኛ የታድሶ ስልጠና በአዋሽ እንዲወስዱ ተደርጓልም ተብሏል። እኒህ የቀድሞ የኦሮሞ ነጻነት ሰራዊት አባል እጅ ከመስጠታቸው አስቀድሞ ለወራት በመከላከያ ሰራዊቱ ካምፕ መቆየታቸውን መዘገባችንም የሚዘነጋ አይደለም። ፕሬዚደንት ኢሳያስ አፈወርቂ ልዩ መልእክት ላኩ። መልእክቱ ወደ አረብ ሀገር የተላከ ነው። ጠቅላይ ሚኒስትሩ የኖቤል ሽልማት እንዲያገኙ የረዳው ፕሬዚደንት ኢሳያስን ደግሞ ትግራይ ውስጥ ገብተው ቂማቸውን ይወጡ ዘንድ ያስቻለው መርሃል በው የሁለቱ መሪዎች እርቅ ሂደት ከተስተናገደባቸው ውስጥ ሳውዲ አረቢያ ትጠቀሳለች። ወደዚች ሀገር በተለይም ኢሳያስ አፈወርቂ ደግሞ ደጋግመው ተጉዟል። አሁን ሁለቱ ጦርነት ናፋቂና ሰባቂ መሪዎች በተቃቃሩበትና ዳግም ህዝባቸውን ሲያዋጉ ይሆን የሚል ስጋት በተፈ የተፈጠረበት በዚህ ወቅት ኢሳያስ ልዩ መልእክተኛቸውን ወደዚች ሀገር ወደ ሳውዲ አረቢያ ልከዋል። የውጭ ጉዳይ ሚኒስትሩም ኡስማን ሳሌህ ናቸው። ይህንን የፕሬዝደንቱን ልዩ መልእክት ይዘው ወደ ሪያድ ያቀኑት። የዜና ሚኒስትሩ የማነ ገብረ መስቀል ኢሳያስ ልዩ መልእክታቸውን ለሳውዲ አረቢያው ለውል አልጋወራሽ መሐመድ ቢን ሳልማን ልከዋል ብለዋል። የመልእክቱን ምንነት ባያብራሩም ፕሬዚደንት ኢሳያስ አፈወርቅ የሳውዲ አረቢያ በቀይ ባህር ጉዳይ ላይ እንደ ግብጽና ና ኤርትራ ካሉ ሀገራት ጎን እንድትሰለፍ ይሻሉ ባለፈው አመት ወደ ሳውዲ አረቢያ ባቀኑበት ወቅትም የቀይ ባህርን በጋራ እንጠብቅ የሚል ጥያቄ ማቅረባቸው የሚታወስ ነው። ከስድስት ወራት በፊት በነዋሪዎች የኤሌክትሪክ ክፍያ ዋጋ ላይ 478 ፐርሰንት ጭማሪ እንደሚያደርግ የገለጸው የብልጽግናው አገዛዝ በመጪው ሚያዚያም ሌላ ጭማሪ ሊያደርግ መሆኑ ተነገረም። የጦር መሳሪያ ለመታጠቅና ቤተመንግስትን ለማነጽ የሚያስችለውን ገንዘብ ከአይኤምኤፍ የተቀበለው ብልጽግና አሁንም የነዋሪዎችን ህይወት የሚያከብድበት ሌላ ጭማሪ ይዞ ቀርቧል ተብሏል። የብልጽግናው መንግስት ገቢህን ማሳደግ አለብህ የሚል ፖሊሲን ከአይኤምኤፍ ከተቀበለ በኋላ በተያያዘው አመት ዋነኛ ስራው በዚህ ች ላይ ግብር ክፍያ ቅጣትና መሰል የገቢ ማስገኛ ምንጮችን ማባዛት እንደሆነ ሲነገር ቆይቷል። ከነዚህ የገቢ መሰብሰቢያ መንገዶች አንዱ ኤሌክትሪክና ውሃ ላይ ጭማሪን ማድረግ ሲሆን ከህዝቡ ግዴታ ለመሰብሰብ የታቀደው ሂሳብም ይፋ እንደሚደረግ ምንጮቻችን ጓቢ አድርገን መዘገባችን አይዘነጋም። መንግስትም ጦርነትን አቁሞ ኢንቨስትመንትን አስፍቶና ዜጎች ገቢያቸውን እንዲያሳድጉ ከማድረግ ይልቅ አስቀድሞም የገቢ ምንጭ በነበሩት አገልግሎቶች ላይ ዋጋን በመከመርም ከአይኤምኤፍ በታዘዘው መሰረት እያደረገ ቀጥሏል። በጥቂት ጊዜ ውስጥ ከአራት መቶ ፐርሰንት በላይ የኤሌክትሪክ ክፍያን ለመጨመሩ ወስኑም ክፍያ እያደረገ ያለው አገዛዞ በሚቀጥለው ሚያዝያ ሌላ ጭማሪ ማዘጋጀቱንም ሪፖርተር ጽፏል። በዚህም መሰረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ የመኖሪያና መገልገያ ቦታዎች በተጠቀሙበት ኪሎዋት የሚለካ ክፍያ ይከፍላሉ ተብሏል። የነዳጅና ኤነርጂ ባለስልጣን ተመኑን ያወጣ ሲሆን በሶስት ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያው ወር ጀምሮ ጭማሪ ይደረጋልም ብሏል። የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ ስለመሆኑም ታውቋል። የዜጎች ገቢ ባልጨመረበት፣ ቁጠባቸው በተዳከመበትና ኢኮኖሚያ እንቅስቃሴዎች በተዳከመበት በዚህ ወቅት በእያንዳንዱ ቤት ባለ የመብራት አምፖል ምክንያት ዋጋ የሚጨምረው ብልጽግና ከመስከረም 2017 ጀምሮ ተግባራዊ እያደረገው አዲሱ የኤሌክትሪክ ታሪፍ ጭማሪም ዜጎች ላይ ሌላ ጫናን እያሳደረ ያለ ጉዳይ ሆኗል። የአለም ባንክም ከሶስት ወራት በ ፊት ለብልጽግና ያበድረውን ገንዘብ መልሶ ለማግኘት አገዛዙን ገቢህን ማሳደግ አለብህ የሚል መመሪያን እንደሰጠው መዘገቡ ይታወሳል። ይህን ተከትሎም የኢትዮጵያ ኤሌክትሪክ አገልግሎት ካለፈው መስከረም 17 ጀምሮ እስከ 2020 ድረስ በየአራት ወሩ በኤሌክትሪክ ታሪፍ ላይ ጭማሪ እንደሚያደርግ መግለጹም ይታወቃል። በአሁኑ ወቅት በወሩ 300 ኪሎዋት የሚጠቀም ደንበኛ አሁን ባለው ታሪፍ የአገልግሎት ክፍያን ጨምሮ 642 ብር ይከፍላል። የሚደረገው የታሪፍ ማሻሻያ ሙሉ በሙሉ ሲተገበር የደንበኛው ወር ሀይ ክፍያ 2847 ይደርሳል እንደማለት ነው። ይህ የኤሌክትሪክ አገልግሎት ታሪፍ እየተጨመረ የሚቀጥለው በየአራት ወሩ ለአራት ዓመታትም ይሆናል። በኢትዮጵያ ውስጥ ከ1998 ዓ ም ወደ የመምራት ዋጋ ክፍያ ጭማሬ ሳይደረግበት ለአስራ ሁለት ዓመታት የቆየ ቢሆንም ብልጽግና ወደ ስልጣን ከመጣበት ከ2010 ጀምሮ ባሉ ሶስት አመታት ግን 180 ፐርሰንት እንዲጨመርበት መደረጉን አለም ባንክና ብልጽግና የተስማሙበት ሰነድ ያመለክታል። ለነዳጅና ሌሎች መሰረታዊ ሸቀጦች ሚደ ያደረገው ድጎማን ቀስ በቀስ እያነሳም ጦር መሳሪያ ሸመታና ቤተ መንግስት ግንባታ ላይ ያተኮረው የብልጽግናው አገዛዝ ባለፉት ዓመታት የመብራትና ውሃ ክፍያዎች ላይ ያልተጠበቀ ክፍያን መጣሉም የሚሰነቀ አይሆንም። የኮንጎ መንግስት ታጥቀው እየታገሉት ያሉትን ኃይሎችን አሜሪካ ለማጥፋት የምትተባበረው ከሆነም ማዕድን አቀርብልሻለሁ አለም የአማጽያን መሪዎችን ለጠቆመኝ አምስት ሚሊዮን ዶላር እሰጣለሁ ሲልም የሀገሪቱ መንግስት ቃል ገብቷል። በዓለማችን እጅግ ተፈላጊና ውድ ማዕድናት የሚገኙባት ዲሞክራቲክ ኮንጎ በታጣቂዎችና በመንግስት ኃይሎች ጦርነት እየተፈተነች ትገኛለች። ታጣቂ ኃይሎቹ በተለይም በምስራቃዊ የሀገሪቱ ክፍል ከተሞችንና የማዕድን ማውጫ ስፍራዎችን እየተቆጣጠሩ

ቡድኖቹ በቅርቡ እንኳን ቡካቡና ጎማ የተሰኙ ከተሞችን በቁጥጥራቸው ስር ያዋሉ ሲሆን አላማቸው በትጥቅ ትግል አማካኝነት የሀገሪቱን መንግስት መጣል ውጥን እንዳላቸው በይፋ ተናግሯል። በምርጫ ስልጣን ተቆናጥጫለሁ የሚለው የፕሬዚደንት ቲሺሴኬዲ መንግስት በበኩሉም የኮንጎ ወንዝ ጥምር በሚል የትጥቅ ትግል እያደረገ ያለውን ቡድን ሶስት መሪዎች ያሉበትን ለጠቆመኝ አምስት ሚሊዮን ዶላር ካሳ ከፍላለሁ ብሏል። የቀድሞ የሀገሪቱ ምርጫ ኮሚሽን ኃላፊ የነበሩት ኮሎኔል ናንጋ የታጣቂዎቹ ጥምረት መሪ ተሽከርካሪ ሆነው የተመረጡ ሲሆን በሀገሪቱ መንግስትም የስር ማዘዣ ከወጣባቸው ሰነባብቷል አብቷል የዲሞክራቲክ ኮንጎ ፕሬዚደንት ፊሊፕ ቴሸጌዴም አሜሪካ በሩዋንዳና በአማጺው ቡድኖች ላይ ጫና እንድታደርስ የዲፕሎማሲ ጥረት ከማድረግ ባለፈም ተጨማሪ ድጋፍ እንድታደርግም ጠይቋል እነዚህን ቡድኖች ለመደምሰስ የአሜሪካ መንግስት ድጋፍ የሚያደርግ ከሆነም ከሀገሪቱ ማዕድናት ተጠቃሚ ልትሆን እንደምትችል እንዳማራጭ ቀርቦለታል ሲል ቢቢሲ ዘግቧል የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች መስሉ ነበር አበቃን ቸር ያሰማን